ቤታችን ስዕል አትያዝ መባሏን አባ ህፃን ዛሬ ነው መናገሩ የሰማ እሱ ሁለት ሽጉጥ ይዞ እየዞረ ሶስት ሽጉጥ ይዞ እየዞረ ቤታችንን ይዞ አደባባይ መውጣት አይቻልም መባሉን አቡነ ዲዮስቆሮስም ከአዳነች አበቤ ጋር እንዲህ ማሽቃበጣቸውን ከዛሬ ሁለት ሶስት ዓመት በፊት አዳነች አበቤ ቅዱስ ሲኖዶስ ጋር ነበር የምትሄደው። ቅዱስ ሲኖዶስ ከሄዳ አባቶች ከሄዳ ነች ለብሳ ተጠርታ እንደ ልጅ ነበር የምትመጣው አሁን እሷን አትመጠራቸው እንደ ውሻ እንደ አሽከር እንደ ጅል። እሷ መጅሊሱ ጋር ትሄዳለች፣ አባገዳዎቹ ጋር ትሄዳለች። አሁን ኦርቶዶክስ በኢትዮጵያ የተዋረደች የተዋረደች ያነሰች ያነሱ ሰው እንድታንስ አድርገው የሚመሩ ሰዎች ስለመጡ የሥርዓቱ ሰዎች ናቸው። አሁን በቢሮዋ ነው ገብተው ደጅ የሚጠኑት ክብራቸውን ጥለው፣ ቤተክርስቲያኗን አሳንሰው አሳንሰው ዛሬ ቤቷ ሄዶ ነው። እንደውም እሷ ትቆጣቸው ጀመራሉ። እንግዲህ አላጣራሁትም በደንብ አጣራዋለሁ። ሳሚን አምነዋለሁ። የሳሚን መረጃዎችንም በደንብ አድርጌ ያሳምሬ አምናለሁ። የሻይ ሰዓት ያወሩትን ሰምቻለሁ። ስለ ቢቀደድ ምን ችግር አለው? ዝም ብሎ ለመበጥበጥ ነው እንጂ ምናምን ማባሉን ሰምቻለሁ። እሷ እንደው ማዳነች፣ አይ እንደዚህማ ማ ትክክል አለ፣ ህገወጥ ስራ ነው፣ ይህንንማ መቃወም አለብን እስክትላቸው እና እነዚህ ሊቃነ ጳጳሳት ለሰማይ ለምድር ያስፈሩ የነበሩት ዛሬ ሄደው ደጅ የሚጠኑ ደጅ የሚጠኑ የሚዋረዱ ሆነዋል። ረሱበት ነገር ሊኖር ይችላል ብዬ ነው የምገምተው። ገብቶሻል? እንደዚህ ብለሽ ነው የምታምኚው? ኦርቶዶክስን ይህ እኳ ቤንታዊነት እኮ ነው ይሄ። ተሳስተሃል። አካባቢ ነው ይህንን ታላቅ ክህደት በማስተዋል እናዳምጥ። አንድ ጊዜ ክርስቶስ ተማላጅም አማላጅም ነው ብለው ያስተማሩ ጳጳስ አሉ። ትቀበያለሽ ክርስቶስ ተማላጅም ነው አማላጅም ነው ትቀበያለሽ ይመስል ይመስለኛል እሱን ያሉ ይቅርታ አድርገልኝ በደንብ እንረዳዳ ነው አይደል መረዳዳት ነው የምትፈልገው ወይስ እንደው እኔ መወንጀል ነው የምትፈልገው እሱ ላስተደለ ነው ወንጀል የምፈልግ ሰው መስላለሁ አ ምናልባት እንደሆነ ግልጽ ማውራት ስላለብን ነው። ኤፍሬም አትቆጣ፣ ስሎ ዳውን ትታወራም፣ በጣም ተረጋጋ። ቪዲዮም እየቀረስከኝ ከሆነ አውቄ ላውራ ብዬ ነው ገብተዋል። ማንንም እንደማልፈራ ታውቀኛለህ። ማንንም በዚህ ምድር ላይ ከእግዚአብሔር ውጭ ማንንም አልፈራም። ሰውን አከብራለሁ። ልትፈሪ አትችይም። ልትፈሪ ለምን እንደማትፈሪ ታውቂያለሽ። ለምን እንደማትፈሪ ታውቂያለሽ። ዩ ፕሩቭን እኮ ዩ ሶ ኮምፎርታብል። በምትፈልጊው መንገድ ቀጥ ብለሽ እየሄድሽ ነው፣ መስሚያ የለሽም። እንደዚህ ዓይነት ሰው አይፈራም። ለምን ይፈራል? አምነሽበትላ አምነሽበታል እኮ ኤልሳ፣ አምነሽበት ነው የምትደረጊው። ትክክል። በቃ ግን ይሄ የልብ ጥንካሬ ነው፣ ጥሩ ነገር አይደለም። እንግዲህ እሱን ለአንተ እንግዲህ አንተ በዓላማ አምጽና እኔም በዓላማ ይጸናለሁ። ጉዟችን ይለያል፣ ወዴት እንደምንሄደው ጉዟችን ይለያል ማለት ነው። ስለዚህ እንግዲህ እኔ ከገባኝ ብዬ የማስተምረው ማለት ነው። ስለ አባ ወልደ ትንሣኤ መሰለኝ የምታወራ በጣም ነው የምወዳቸው። ባይዘዊ ደግሞ የምወዳቸውን ሰዎች ነው ማለት እኔ እንደሳቸው ጠንካራ አባት የሚገርም፣ የእኛም ቤተ ክርስቲያን ራሱ እየመሰረቱት እሳቸው ናቸው። ባይዘዌ በጣም እኛ በትንሽዬ በትንሽዬ ስዕል አድኖ ይችን በምታክል ስዕል አድኖ ተነስተን ነው አሁን ትልቅ ቤተ ክርስቲያን እንትን ያልነው። እንደውም አሁንም ይሄ ማይበቸውን መውደድና ትምህርቱን መውደድ ይለያያል። ኤልሳ ትምህርቱን ትቀበዩን አትቀበዩም? ነው ጥያቄው። እቀበላችኋለሁ ትምህርቱ። ስለዚህ ክርስቶስ ለአንቺ አማላጅም ተማላጅም ነው። ምንም ቢሆን ምንም የሚያሳችሁ ትምህርት ተቀበላችኋል። ለምን ደምቀበላችሁ? እናቃለን። መልካም አሁን ጥያቄ ብቻ ነው የምናቀርበው። እንግዲህ ይህች ታችን ሰሞኑን ረዘም ያለ ውይይት ካደረግኩበት ውስጥ በጣም ዋና ዋና የሚባሉ ሁኔታዎችን እያሳየው ብዙዎች እንዲጠነቀቁ እያደረግኩ ነው። ኦሬዲ የተጠነቀቁ ሰዎች አሉ። በነገራችን ላይ ገና ሳንጀምረው ገና ሳንጀምረው መልካም ለማታውቁ ለማታውቁ አባ ወልደ ትንሳኤ ብላ የምትጠራቸው የቀደመ ስማቸው ነው። አሁን በዚህ ፒክቸር የምታዩአቸው ናቸው፣ ብፁዕ አቡነ በርናባስ ይባላሉ። እኚህ አባት በግልጽ ይህንን ጥያቄ የክህደት ትምህርትን በማስተማራቸው በግልጽ ጠይቅ ያለው እሳቸውን፣ በአካባቢ ላሉትም ሊቀጳጳስ በወቅቱ አድርሻለሁ። ከሳቸውም ጋር ፊት ለፊት ጠይቄያቸዋለሁ። በቪዲዮ በአካልም ከስምንት ሰዓት በላይ ቁጭ ብለን አውርተናል። ይሄ ግልጽ ይሁን አንድ። ቁጥር ሁለት በጣም በጥንቃቄ ተመልከቱት። እህታችን ኤልሳቤጥን የምንጠይቀው ወይንም እንድትጠይቁ እምፈልገው ሊቃውንቱ እቤቷ ገብታችሁ የምታበረታቱ መምህራን ብዙ ሰባክያነ ወንጌሎች እሷ ቤት እምትገቡ ሁላችሁ ይህን ጥያቄ ትጠየቃላችሁ፣ ልትመልሱ ይገባል። አላወቃችሁ እስከነበረ እስከ ዛሬ አሁን አውቃችኋልና በተቻለ መጠን ላይ እያንዳንዳችሁ ለማድረስ ሞክራለሁ። እዛ ቤት ለምታስተምሩ በስም ለምትታወቁ የቤተ ክርስቲያኒቱ መምህራን ሳታውቁ ከሆነ አሁን አውቃችኋል። ስታውቁ ደግሞ የእሷን አቋምና እምነት በቤቷ አንደኛ በራሷ ያመነችውን ሁለተኛ የምታካሄደውን የምታስተምረውን የዋሃኑን ምዕመናን እሷ ቤት ገብታችሁ ስታስተምሩ ይህንን ተቀብላችሁ ነው ወይ? እናንተ እሷ እንደምትለው ክርስቶስ ተማላጅም አማላጅም ነው ብለው የሰበኩትን ኑፋቄ ትምህርት እናንተ መምህራኑም ተቀብላችሁ ልክነሽ ብላችሁ ነው? እሱ አባታችን ልክኖት ብላችሁ ነው? ጥያቄ ወደ እናንተ ነው። ሶስት ቁጥር ሶስት ሶስተኛው ጥያቄ ወይንም ሶስተኛው መጥቀስ የምፈልገው ነገር፣ በነገራችሁ ላይ በጣም ሪሰንትሊ አሁን በቅርብ በተደረገው የቅዱስ ሲኖዶስ ርክበ ካህናት ስብሰባ ላይ ወደ ሶስት የሚደርሱ ጳጳሳት አንደኛው አቡነ ገብርኤል ናቸው፣ በቀደም ያነሳኋቸው ከእሷ ጋር በተገናኘ መመሳሰልን። ሁለተኛው እኚህ ብፁህ አቡነ በርናባስ ወይንም አባ ወልደ ትንሣኤ ናቸው፣ በቀደመ ስማቸው ማለት ነው። ሶስተኛው ደግሞ ሌላ ጳጳስ አሉ፣ ስማቸው ተዘነጋ ለጊዜው። ሶስቱ ጳጳሳት በሲኖዶሱ ቀርበው ሲኖዶሱ ሊቃውንት ጉባኤ ተናግሮ ሲኖዶሱ አጽድቆ ተሳስታችኋል ብሏቸው እነሱም ተቀብለው እናርማለን ብለው ይቅርታን ጠይቃለን ህዝቡን ብለው፣ የኢትዮጵያ ነገርና የቤተ ክህነት ነገር የምታውቁት ነው። አፈጻጸሙን ትተን ቢያንስ ግን ተቀብለዋል። ስህተታቸውን ተቀብለዋል። ይህንንም በምንታወቀ ቢባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሚዲያ ኢኦቲሲ የቤተ ክርስቲያኒቱ ብቸኛ ሚዲያ ዘግቦታል። ይህ የሲኖዶስ አንደበት ነው፣ ልሳነ ቤተ ክርስቲያን ነው። ይህ ሚዲያ ቀጥታ ከምንጩ ማለት ነው እሳቸው የተቀበሉትን በግልጽ ጥያቄ ይቅርታ ባይጠይቁበትም ሊቃውንቱ ሁሉ ያስተማሩትን ይህች ልጅ አሁንም እንደ ፕሮቴስታንት ምንም ያስተምሩ ምንም እቀበላለው፣ ነው እምትል ሶ ይሄ እዛ ቤት የምትገቡ ሁሉ ጋብቻ ከሚባለው ጀርባ መጀመሪያ ምን ይቀድማል? እምነት ይቀድማል። የእምነት አካሄድ ይቀድማል። ለዚህ ኤልሳቤጥ ማነች? ምን እያስመለከች ምን እያስተማረች ነው? ምን እያስተላለፈች ነው? ምንም ይበሉ ምንም እሳቸው እቀበላለሁ ትላለች። በነገራችን ላይ ለቤተ ክርስቲያን ትምህርት ፈጽሞ ቦታ የላትም። በጣም ነው የምትሳለቀው በቤተ ክርስቲያን ትምህርት። ይሄ ጥያቄ ብቻ እያደረኩኝ ነው የሚሄደው አልተነትነውም። በደንብ እንመጣበታለን። ብዙ ወንድሞች፣ ብዙ አባቶች፣ ብዙ ሊቃውንት ይሄዱበታል ብዬ ተስፋ አደርጋለሁ። እኔ ከኔ ያለውን እያወጣው ነው፣ እያቀረብኩኝ ነው። ትንሽ ቪዲዮውን ተንተን ናርገው። በመጀመሪያ ደረጃ በሌላ ቪዲዮ መጣለው። እህቴ ኤልሳ፣ በውሸት እግዚአብሔር አይከብርም፣ በውሸት ሃይማኖት አይገለጽም። ልብን አደንድኖ አይንን ፍጥጥ አድርጎ በቤተ ክርስቲያን ላይ እየተሳለቁና በሃይማኖት ትምህርት ላይ እየቀለዱ ልብን አደንድኖ መሳለቅ መልካም አይደለም። ውሸት ትክክል አይደለም። አስተውሉ። በመጀመሪያ ደረጃ ክርስቶስ ተማላጅ ነው፣ አማላጅ ነው ብለው የሚያስተምረው አባት አሉ ጳጳስ። ይህን ትምህርት ትቀበያለሽ ስላት አንደኛ በደንብ አድርጋ ነው የምታውቀው። በደንብ ነው የምታውቀው፣ በጵጵስና ስማቸው አለን። በቀደም ስማቸው ሁሉ ነው የምታቀው። እንደምታዩት፣ ይህንንም ማስተማራቸውን ታውቃለች፣ ትምህርቱንም ትቀበላለች። ማሳያ እዚሁ ቪዲዮ ላይ አስተውሉ። ልክ ድሜኔት ስጠይቃት፣ በአጠቃላይ ሽፍት ነው ያደረገው። ኢሞሽኗ ስሜቷ፣ እንዴት አንድ እንደ ማሰብ አለች። ተማላጅም አማላጅም አለች። ከዛ መጣች ይመስለኛል አለች። ምንም የሚመስልሽ ነገር የለም። ግጥም አድርገሽ ታውቂያለሽ። እዛ ውስጥ ነሽ። ሳልነግርሽ ሳልጠቅስ ስማቸውን ነው አንቺው ራስሽ አመጣሽ። እዚህ ውሸቱ ይቅር። በአቋም ነው ያለሽ። ደሞም አምንበታለው። ትክክል ነኝ። ምንም ይበሉ እቀበላለሁ ብለሻል። ይሄ ፈጽሞ ቤተክርስቲያንን መሳደብ ሃይማኖትን መስደብ መሳለቅ ነው፣ ትልቅ ድፍረት ነው። ስለዚህ ምን አልሽ? ይመስለኛል ስለ አባ ወልደ ትንሳኤ ነው የምታወራው አልሽ። ምንም የሚመስልሽ ነገር የለም፣ ታውቂዋለሽ እንጂ ግጥም አድርገሽ አንድ። ከዛ ወዲያው ተቆጣሽ። ቁጣን ምን አመጣው? ምንድን ነው ያልሽው? ተረጋጋ ምናምን አልሽ። ተስፋ ከዛስ ማንንም አልፈራም አልሽ። ቤታችን ኤልሳቤጥ ማንንም አልፈራምን ምን አመጣው? እዚህ ጋር እንድትጠይቁ ፈልጋለሁ። ሁላችሁም ራሳችሁን። ማንንም አልፈራምን ምን አመጣው? ምን አመጣው? ለምን ተቆጣሽ? ለምን ሴንስቲቭ ሆነ? እዚህ ጋር ረጅም ሰዓት ነው ያወራነው። ከና ብዙ አወጣለሁ። ምን አመጣው? ሄደን ስለ ግለሰብ አይደለም የምናወራው። እኔ አምናሪን ስለ ግለሰብ ማውራት ሃይማኖት ነው አንቺ ጋር የመጣሁት ስለ አንቺ እኮ አይደለም በሃይማኖት ስለመጣች ነው ስለዚህ ስለዚህ ማንንም አልፈራምን ምን አመጣው ይህንን ሁላችሁም በረጋ ልቦናና በሰከነ አእምሮ ረጋ ብላችሁ ምንድን ነው የምናረገው ከማን ጋር ነው የቆም ነው ምን እየተካሄደብን ነው በቤተ ክርስቲያን ስም ምን እየተላለፈ ነው? ህብረቷ፣ አንድነቷ፣ የምትቀበለው አስተምህሮ፣ የምታጣጥለው የቤተ ክርስቲያን ምስጢራት ምንድን ናቸው ብላችሁ እንድትጠይቅ ፈልጋለሁ። የምታጣጥላቸውን ምስጢራት ደግሞ በሚቀጥለው አመጣቸዋለሁ። ምስጢራት የቤተ ክርስቲያን ከዚህ ቆየኝ። እግዚአብሔር ይስጥልኝ። ቀጣ ወንድሜ ማልበል፣ ወንድሜ በነገራችን ላይ እዚህ ጋር ማልበል ምለው ጠፍቶኝ፣ ምናምን አይደለም ወይ ስልኩ የነበረ የሆነውም አይደለም። የእኔ ስልክም እንግዲህ የሰጡት አካላት ይሰጠውታል። ኦኬ፣ ምንም ምን ችግር የለውም እንተዋወቃለንም፣ ግን ራሱ እንዲናገር ከመፈለግ ነበረ። የኔ ያው ይለያል፣ ምንም ችግር የለውም ወንድሙ ክርስቶፎሮስ ልታረፍ አይሻልም? ማን ልበል ወንድሜ፣ እረፍ ብያለሁ፣ የመጨረሻ ነው። አማን ነህ ያው እረፍ ብያለሁ፣ የመጨረሻ ነው አለ። እንግዲህ ያን ዕለት አማን ነው ወይ ስለው ዘጋ ማለት ነው እና እንደ ዘጋ እንግዲህ እንደገና ደግሞ መልሽ ሄደው ነው አማን እንዴት አለው? በቤተክርስቲያን ጉዳይ እየዛትክብኝ ነው፣ ማንንም ነው የማልምረው። ያ ምክንያቱም አሁን እዚህ ጋር ለምንድን ነው ዝም ያለው? በአንድ በኩል ነቄ ለመሆን ይሞክራል፣ በአንድ በኩል ደግሞ ሞኝ ነው እና ሪከርድ ሊደረግ እንደሚችል ስለገባው ይህ የመጨረሻ ነው። በአካልም ተገናኝተን አናውቅም፣ እንደዚህም አይደለም እንደዛ። ስለዛ ብታርፍ ይሻልሃል ነው ያለው። እና እኔ ደግሞ አይ እኔ እንደው ይቅርት አድርግልኝ እና ለሌባ እና ለወንበዴ በቤተ ክርስቲያን ጉዳይ መተውብኝ ምንም አይነት እዛቸው ያለ መስፈራሪያ የሚያቆምኝ አይነት ሰው አይደለሁም አይነት የሚል ምላሽ ነበር የሰጠሁት በወቅቱ እና እንግዲህ እሱ የፈለገውን አይነት አካሄድ ይሄድ፣ ምንም ችግር የለውም። ቤተክርስቲያን ግን እውነት ለመናገር ታሳዝናለች። አባት እንደሌላት ልጆችም እንደሌሏት በዚህ ልክ አይኑን አፍጦ ጥርሱን አግጦ ወንበዲያዊ በሆነ አካሄድ ለአንዳንዶቹ እዚህ ማህበራዊ ሚዲያ ላይ ገንዘብ እስከ መክፈል ድረስ ነው የሚደርሰው ይባላል እና እንግዲህ በአትሊስት የምንሰማውን ጭምጭምታ ነው። መሬት ላይም ባለው እንዲህ አይነት አካሄዶች እንዳሉ ይሰማል። ዞሮ ዞሮ እና በዚህ ልክ እንግዲህ እየሄደ ያለ ሰው በጊዜ ባክህን ተመለስ፣ አሁንም ወደ ራስ ተመለስ። በዛም በዚህም የሰበሰብከው ገንዘብ እንትን አይልህም። ዝናውም የትም በቃ እንዲሁ እንዲሁ ይቀራል። የበደልካትን እህት ካሳት፣ የበደልካትን ቤተክርስቲያን ካሳት። ከመቼውም ጊዜ በላይ ደግሞ እና ወደ ቀልብ ተመለስ፣ ንስሐ ግባ። ዲያቆን አይደለህም አስቀምጥ፣ የምታደርገውን ነገር አስቀምጥ ትክክል አይደለም። በቤተ ክርስቲያን መሸቀሉ ይብቃ። ከዚህ በኋላ በቃ ምንድነው እስቲ የጎደለበህ ነገር ምንድነው? እሱ ምን ይናገራል? በነገራችን ላይ ምንድነው የጎደለበህ ነገር ምንድነው ያጣኸው? ሁሉንም ነገር ቤተክርስቲያን ሰጥተሃለች። እረፍ ነው ያለው አይደል። ከዚህ የተለየ ነገር ብለነዋል እና ቤተክርስቲያንን ግን በአደባባይ ለምን በዚህ ልክ በያማንያን ዘንድ ሳይቀር እንድትሰደብ ለምን አደረካት ነው ያለው። እንደዛ እኮ ነው ያልነው። እና ንስሓ ግባ እባክህን። እና በአደባባይ ነው ይህን ጉዳይ እያደረግከው፣ በአደባባይ ናና ማጥራት ያለብህን ነገር አጥራ ነው ያልነው፣ ዛሬም እያልን ያለነው በዚህ አጋጣሚ። ከስርም እየሰማ ነው፣ ብዙ አካውንት ነው ያለው እና በዋናው አካውንት ባታየት በሌሎች አካውንቶች ገብቶ ይሰማል። አሁንም ቢሆን መምጣት ነው የሚያዋጣው። ወንድም አለ እንጂ የሆነ ጊዜ ገሬላ የሆነ ጊዜ ከዛ ዛቻ ከዛ ምናምን ምንም አታመጣም። ምንም ነው ምንም አይ ነው። እንዲህ አይነት የወንብድና ስራዎችን ሲጀመር ልንገርህ፣ በእግዚአብሔር እንኳን የምታምን አይመስለኝም። እኔ የስገባበት የለናመኘ ነው። በእግዚአብሔር ደግሞ የማያምን ሰው ምን ሊያደርግ እንደሚችል አንተን በማየት እኮ መማር ይቻላል። እዛ የምታደርገውን በሙሉ ድራማ ማለት ነው። በእግራስ ላይ እግዚአብሔር መንፈስ ቅዱስ የተለያቸው ሰዎች እንዲህ ነው የሚያደርጉት። ለእናንተ ዲያቆን ናቸው ግን ሰይጣን ናቸው፣ ሪሊዝ ሰይጣን ናቸው ማለት ግብራቸው ነው ምላጭ ለእናንተ እንደዚህ የሚያገለድሙ መጋቢ ሐዲስ ምናምን ምናምን ናቸው። ሪሊ ግን ህይወታቸው ግን በቃ ሌላ ነው፣ ሌላ ነው ማለት። ስለዚህ እንደ ድብና ነው የማውቀው። ድብና አርገ ነው የምንረዳ። እንዴ ምን ሆነ ነው ሞኝ እመስላለሁ? እንደ እንዴ እና በዚህ ልክ ቤተክርስቲያን የተዳፈረ ሰው እኔንም አንዱን ግለሰብ ምን ምን ይሄ ኮ ምን ሳላቅበት የገባውበት መንፈሳዊ ትግል የለምና በዚህ ልክ ነው አሁንም እየሄደ ደግሞ። አንዳንዶቻችሁ ደግሞ እያጨበጨባችሁለት ምናልባት ጉዳይን ደግሞ ባለመረዳት እንደው ችግር የለውም እኮ እኛ ይቅርታ አድርገንልሃል እንደው በቃ ችግር እያላችሁ የምንመለከተው እና ጀግናው የማይሰበረው ምናምን እያላችሁ ማለት ነው ቤተክርስቲያን ላይ እያላገጠ እስቲል ያው አሁን እዚህ ጋር ፎቶ ላይ የምትመለከቱት ምናልባት በቅርብ ለመጣችሁ ይህ አለባበስ ምን የሚሉት አለባበስ ነው? እንዲ ያለ ካባ እንዲ ያለ ሻሽ እንዲያውም ባለቆብም ሳይሆን አይቀርም እያሉነው። ነው ወንድመቶቼ። እኔ እንግሊዝ ቃርጊው ሻሽ አድርጊዋለሁ እዛ ልብሰ ተክህኖ ከነ መጾር መስቀሉ የምን የዲያቆናት ግን፣ ዲያቆን ነው ወይ? አይደለም፣ አይደለም፣ አይደለም። እኔና አንድ የይሖዋ ምስክር ሁለታችን መጽሐፍ ቅዱስ ይዘን ነው ምንመጣ። እሱ መጽሐፍ ቅዱስን ይገልጣል፣ እኔም ገልጣል። ሆን ወንድ ኢየሱስ መጥቶ መጽሐፍ ቅዱስን ይዞ ከኔ ጋር ልክ ነው ዋናው መጽሐፍ ቅዱስ ነው ይለኝና፣ ግን በምን እንጣላለን? በትርጉም እንጣል ማነው ዳኛው ሁላችንም ሶስታችንም አንድ መጽሐፍ ቅዱስ ይዘን በቃ መጽሐፍ ቅዱስ የመጨረሻው ነው ማለት በራሱ በቂ አይደለም የሚቀጥለው ስቴፕ ምንድነው ትርጉም ነው የሚያጣለን ሁላችንም መጽሐፍ ቅዱስ ይዘን ዳኛው የፀሐፊዎቹ ተማሪዎች ናቸው ማለት ስለዚህ ይሄንኑ ተከትለን ከሄድን ቀጥለን ደግሞ ከነሱ ቀጥሎ የሚመጡት ፓትሪስቲክ ፋዘርስ የምንላቸው እስከ ፊፍ ሴንቸሪ የነበሩ አሉ። ትክክለኛ ትርጓሜ ለመተርጎሙ እነሱ ትልቅ ሴ ያላቸው ትልቅ ይሁንታ አላቸው። እነሱን ተቃር ነው ሰው ከቆመ ያበቃል። ኦኬ፣ አሁን የተነገረው ላይ የተወሰነ አስተያየት አስቀምጥና ከዛ በኋላ ደግሞ እኚህ መምህር የፖሊሰንት መምህር ናቸው። እንግዲህ ጳውሎስ ፈቃዱ ለማታውቃቸው ትላንት ላይቭ ላይ መጥተው አንዳንድ ትምህርቶችን ሰጥተው ነበር እና ከዛ ከትምህርቱ ጋር በተያያዘም ደግሞ የታናሽነት አስተያየቴን ደግሞ ለመስጠት እወዳለሁ። እንግዲህ የተሰማኝን ማለት ነው ወደዛ ከማለፊ በፊት ግን ሪፍሌክት ላድርግ። እዚህ የተነገረው ላይ ምንድን ነው ያሉን እኚህ መምህር፣ እንደሰማችኋቸው መጽሐፍ ቅዱስ ብቻ ስንል አዎ እኛ ምን ላለን አሉ፣ ፕሮቴስታንቶች ማለት ነው። ኦንሊ ጂሰሱም ይላል የአዋ ምስክሩም ይላል መጽሐፍ ቅዱስን አዋ ይላል ሁሉም፣ ግን ትርጓሜ ላይ ግን እንለያያለን። ትርጓሜ ላይ ልክ መጽሐፉ መቶ ሲነበብ ግን አንዱ የሚለው ሌላ ነው፣ ሌላው የሚለው ሌላ ነው፣ ሌላው የሚለው ደግሞ ሌላ ነው። እና ታዲያ ትክክለኛ የሆነው በምንድን ነው የሚታወቀው ብለው ጠየቁና ዳኝ አድርገው ያስቀምጡት ማን ነው? የመጽሐፍ ቅዱስ ጸሐፍት ወይም መምህራን የሐዋርያት ከእነርሱ የተማሩትን አባቶቻችንን ወይም አፖስቶሊክ ፋዘርስን ማለት ነው እና ከዛ በኋላ እስከ አምስተኛው ክፍለ ዘመን የመጡ ደግሞ አባቶች አሉ። የእነሱን ትምህርት ማየት፣ የእነሱን ትርጓሜ ማየት አስፈላጊ ነው። ከእነሱ ጋር ከተቃረነ አበቃሉ ጭራሽ። እና ይህንን መስፈርት ይዘን እንግዲህ ያው የጴንጤ ትምህርት አበቃለት ማለት እንችላለን። ከምን አንጻር የጴንጤ ትምህርት ላይ ለምሳሌ እንደው እንደምሳሌ ሁለት እናንሳካልን ለምሳሌ ጥምቀት ለድህነት ያስፈልጋል የሚለውና ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው የሚለው በሁሉም ሜርሲያን አባቶቻችን ዘንድ የታመነ ነው። ይህን አነመስሊ እምነት ከሚጣልባቸው ትምህርቶች ውስጥ ሁለቱ ናቸው። እነዚህ ይህንን ጄንዲ ኬሊም በርሊ ክርስቲያን ዶክትሪንስ መጽሐፉ ላይ ይናገሯል። የጴንጤ ጴንጤ ግን ይህን ሁለቱን ይክዳል። ጥምቀት አሁን እናጠምቃለን ይሏል፣ ግን ለድህነት አደለም ይሏል። የጌታ ራት አሁን እሰጣለን ይሏል፣ እውነተኛ የጌታ ስጋና ደም ግን አደለም ይላሉ። ስለዚ ሙሉ በሙሉ የጴንጤ ከነዚህ ትምህርቶች አንፃር ውድቅ ነው፣ ስህተት ነው ማለት ነው። ይህንን ያዝ እናደርግና ግን ሌሎች አርዕስቶች አርዕስት ላይ አሁን ምንድነው ለማድረግ ያሰብኩት። ኦኬ እንደዚህ ዓይነት መስፈርት የምታስቀምጡ ከሆነ የምርርም እያላችሁት ከሆነ ይህንን ነገር ከልባችሁ ከሆነ እንግዲያውስ በተለያዩ ርዕሰ ጉዳዮች ላይ የቤተክርስቲያን አባቶች ምንድን ያስተማሩት የሚለውን ከአሁን በኋላ ላይቭ ላይ ይወጣል፣ አማሳያችሁ ይሆናል ማለት ነው። ኦኬ ይህን ያዝ እናደርግና ወደ አስተያየቱ ደግሞ ልምጣ። ትላንት መጥተው እንግዲህ አስተምረው ነበረ። እኔ ገባ ወጣ ብያለሁ። ሪች ሰዓት ላይ ግን ሙሉ የተከታተሉ ሰዎችም እንዳጋሩኝም የተወሰነ ቪዲዮችን እንዳሰሙኝም ከሆነ የመጡበት መንገድ በጣም ጥሩ ያልሆነ መንገድ ነው። በጣም ይቅርት ያድርጉልኝና እኔ ፐርሰናል የማከብረው ሰው ነኝ። ኢቨን ከመምጣቶት በፊት እንደው ደገኛ መምህር ናቸው ብዬ ራሱ ተናግሬ ነበር ላይ ላይ እና እኔንም ጭምር ነገራችን ላይ የተወሰነ ያስወቀሱኝ ደገኛ መምህር ናቸው ፕሮቴስታንት ቢሆኑም ብዬ ከተናገርኩ በኋላ ሲመጡ ግን የመጡበት መንገድ ቤተክርስቲያንን የመንቁር ነገር አለ። ይሄ ግንብ በመላስ አይደለም ገመድ በመንጠላጠል አይደለም ምናምን በድንጋይ መካከል በመሹለክ አይደለም ምናምን ብለው እንደውም ጭራሽ ሉተር ራሱ በዚህ ምክንያት የተነሳ አስመሰሉት። ይህንን ከእርሱ ጭራሽ ጭራሽ ኤክስፔክት አላደረግ ነው። በጣም ማለት በጣም የሚያሳዝን ነው። እንዲሆነበትን ምክንያት ደግሞ ስገምት ምናልባት ግምቴ ዘጠና ፐርሰንት ልክ እንደሚሆንም ተስፋ አድርጋለሁ አስባለሁ። ፕሮቴስታንቶች ወደዚህ እርስ ሲመጡ ወደ ቲክቶኩ መክረዋቸዋል። የተመከሩ ይመስለኛል በአጭሩ ተመክረዋል። እዛ ያሉ ክርስቲያኖች አሉ እና ክርስቲያኖቹ ትንሽ ፕሮቴስታንቶቹን በፕሮቴስታንት ውስጥ ያሉ የተለያዩ ትምህርቶችን አታክ ስለሚያደርጉ በተቻለው አቅም የሆነ ለእነሱ ክፍተት እንዳይሰጡ ተብሎ አልመሰለኝ። መተው የሆነ ረገጣ የሚመስል ነቆራ የሚመስል ነገር ከእርሶ ጭራሽ የማይጠበቅ የማይጠበቅ ነገርን እኔ ሰምቻለሁ፣ እና እዚህ ላይ በጣም አዝኛለሁ። እና እንደዚህ ባያረጉ ጥሩ ነው። ሲመጡ ምክር አይስሙ፣ እንደው በጌታ የፕሮቴስታንቶችን ምክር ተውትና፣ በቃ እርሶ እንደ አንድ ሰው እንደንድ ደገኛ መምህር ብቻ መጥተው የሚያስተምሩትን ለፕሮቴስታንቶች አስተምረው ቢሄዱ የተሻለ ይመስለኛል። ካልሆነ ግን እኔ አሁን በእኛ ሳይድ በክርስቲያኑ ሳይድ ሰዎች እንደዚህ በቀላሉ መዘርጠጥ አልተለመደም። ሰዎች መምህራንን በተለይ ቤተሳንን የሚያከብሩ እንደዚህ በጥላቸው ያልተሞሉ ሰዎች ለነዚያን ሰዎች በጣም ትልቅ ክብር ነው የምንሰጠው፣ እና አሁን በዚህ መልኩ የሚመጡ ከሆነ ግን ነገ ከነ ወዲያ ኑ ግቡ ብሎ ነው ሰው የሚጠራችሁ። እንደዚህ እንኳን ለማድረግ እንኳን ሁን እንደዛ ጠራቸው ብባል አልጠራም። ለምሳሌ ከክብር የተነሳ በዚህ መልኩ የሚመጡ ከሆነ ግን እንደ ማንኛውም ቲክቶከር ነው መልስም የሚመለስልት። እና ትሊስ በዚህ መልኩ ባይመጡ ባይመጡ የተሻለ ይመስለኛል። የሚሻሉትን እርሶ ነው የሚያውቁት። ግን እኔ እኔ ፐርሰናሊ ግን ሳየው ይሄ ጥሩ አመጣጥ አይመስለኝም።